ባለፈው ሶስት አስርት ዓመት ውስጥ ነውር ተደርጎ ከኢትዮጵያ የፖለቲካ ስነ ምህዳር ከሐሳብ ድግሶች ከሙግት አደባባዮችና ከመንግሥታዊ ዲስኩሮች ላይ ሆነ ተብሎ በስልታዊ መንገድ እንዲፋቅ የተደረገው የቀይ ባህር ለሺ ዘመናት የኢትዮጵያን ገትም ጎሮሮም ሆኖ ኖሯል። ኢትዮጵያዊ ጃንደረባ ኢየሩሳሌም ድረስ ዘልቆ ወንጌልን የሰማውም ሆነ በነቢዩ መሐመድ ሳህቦች ምክንያት ኢትዮጵያ የመጀመሪያው የሂጅራ ምድርና ከሳውዲ ቀጥላ እስልምናን የተቀበለ የሚያገለግለች ምድር የሆነችው የቀይ ባህር ባለቤት በመሆኗ ነው። ፕሮፌሰር ላጲሶ የኢትዮጵያን ታሪክ በዳሰሱባቸው ጥናታዊ ጽሑፎቻቸው አክሱማያን ሁለት መቶ መርከቦችን ያንቀሳቀሱ ነበረ፣ የስልጣኔው ምንጭ ንግድ መሆኑን ያስረዳሉ። እኚህ መርከቦች የወቅቱን አክሱማያን በወታደራዊ አቅም ገናና በንግድ ስመጠር ያደረጋቸው የባህሩ ነጋሽም አዛዥም በመሆናቸው ነው። ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት መጽሐፋቸው የቀይ ባህር በኢትዮጵያ ስልጣኔ የታሪክ ውስጥ ሚናው የደም ሥር ያክል ነው ይላሉ። ነገን ለማስላት ትናንትን መመርመር የብሎች መንገድ ነው የሚሉት ጠቅላይ ሚኒስትሩ ኢትዮጵያ ወደኋላ የምታማትረው ወደፊት ለመንደርደር ነው ሲሉ ያስረዳሉ። ትናንትን የምትፈትሸው ነገን ለማቅናት፣ ባለፈው ዘመን በታሪክ መም ላይ የተፈጠሩ የታሪክ ጥፋቶችን ለማረም ነው። እናም በኢትዮጵያ መልካ ፖለቲካ ላይ ቀይ ባህር ሀገርን አንገት ባስደፋ ስህተት መቀነሱ ያመጣው ስብራትን በመደመር ይጠገናል ይላል ይላሉ። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። መልሕቃችን የጠቅላይ ሚኒስትር አብይ አዲስ የሐሳብ አድማስን ይዳስሳል። የቀይ ባሕር ዳርቻን የመቈጣጠር ሩጫ፣ ኃይል ኢነርጂን የማበልጸግ ትልምና ትናንትን ቃኝቶ ነገን ማቅናት ላይ ስላተኮረው ሐሳባቸው እየዳሰስን ቆይታ እናደርጋለን። አብራችሁን ቆዩ። የሰው ልጅ ታሪክ የስልጣኔ ታሪክ ከሆነ መፈተሽ የሚያስፈልግበት ዋናው ምክንያት ማህበረሰብ፣ ግለሰብ፣ ሀገር፣ አህጉር ብላይንድ ስፓት አላቸው። ወደፊት መሸምጠጥ የሚፈልግ ማንኛውም ኃይል በትልቅ መስታወት ወደፊት ማየት ብቻውን በቂ አይደለም። ብላይንድ ስፖቱን ቼክ የሚያደርግበት ስፖኪዮ ስፖኪዮ ከቨር የማያደርግበትንም መለስ ቀለስ እያለ ማየት በክሪቲካል ሞመንት ያስፈልጋል ያን ማድረግ ካልቻለ ወደፊት መጓዝ መፍጠንም አይቻልም ብንፈጥንም ከምናስበው ቦታ መድረስ አስቸጋሪ ይሆናል ዛሬ ትናንት ነበረ ነገም ዛሬ የኢትዮጵያ መንግሥት የኋላው ዘመን ቅኝትን የማድረግ ሐሳብ ከትናንት ተወዳድሮ ዛሬ እኔ ብርቱ ነኝ የሚል ውድድር ውስጥ ለመግባት አይደለም ትናንት የተሠሩ በጎነቶችን የመካድም አይደለም ከዚያ ይልቅ በቀደሙ መንግሥታት የነበሩ የሀገር ግንባታ ጥረቶችን የማክበር የጎደለውን የመሙላትና የተጣመመውን የማቅናት ሆኖ ይገኛል የቀይ ባሕር ዳርቻ አሰሳም የትናንት ጥፋትን የማረምና የቀደመ የገናናነት ዘመ ዘመንን ዳግም የመመለስ እርምጃም ተደርጎ ይወሰዳል። የታሪክ መዛግብት እንደሚያስረዱት ቅድመ አክሱምና ድኅር አክሱም ተብሎ በሁለት በሚከፈለው የኢትዮጵያ ስልጣኔ ውስጥ የባሕሩ ሚና እጅግ ጉል ነው። ሌላው ቀርቶ የፑንት ስልጣኔ ቀይ ባሕርን ጨምሮ ግማሽ ኢትዮጵያን ያካለለ ነበር። ጠቅላይ ሚኒስትር አብይ በሰጡት ስልጠና ላይ ቀይ ባሕር ከዚያ በኋላ የመጡት የዳማትና የኩሽ ስልጣኔዎች መሠረት ነበር ሲሉ ይናገራሉ። በአክሱም ዘመነ መንግሥት የኢትዮጵያ ስልጣኔ ከፍታ የደረሰበት ነበር። ያ የከፍታ ዘመን ያ ኢትዮጵያ ቀይ ባህርን ማዕከል ባደረገው የዓለም ንግድ እንቅስቃሴ ውስጥ ጉልህ ሚና መጫወቷ ኢትዮጵያ ከአፍሪካ ውጭ ካሉ የዓለም ሀገራት ጋር ትገናኝ የነበረ በመሆኑ በወቅቱ በዓለም ዙሪያ ከነበሩ አራት ኃያላን መንግስታት መካከል አንዱ አድርጓታል። በወቅቱ በዓለም ዙሪያ ከነበሩ ታላላቅ ስልጣኔዎች አንዱ የኢትዮጵያ ስልጣኔ ነበር። የኢትዮጵያ የቀይ ባህር ላይ መገኘት የኢትዮጵያ በዓለም ከነበሩ በኃይልና በምጣኔ ሀብት ደረጃቸው ቁንጮ ነው ከሚባሉ ሀገራት ተርታ የምትመደብ አድርጓትም ነበር። ዛሬ ኢትዮጵያ በቀይ ባህር ላይ ያላትን ተፈጥሯዊ፣ ታሪካዊ መብት ላይ ዳግም ህይወት መዝራቷ የትናንት ዘመን ገናናነትን ለመቤዠት ነው። ባለፉት 20 ዓመታት የቀይ ባህር ሚና በዓለም የኃይል ሚዛን ጨዋታ ውስጥ ወሳኝነት መጉላቱ፣ የዓለም ሀያላን ሀገራት ወደ ቀጠናው መጣራቱ፣ የኢኮኖሚና የደህንነት ድርሻ መላቅ ከዛሬ ይልቅ ነገ ቀይ ባህር ላይ ባለመሳየም ምክንያት የሚመጣውን አደጋ በእጅጉ አስፈሪ እንዲሆን ያደርገዋል። በመሆኑም ኢትዮጵያ ያጣችውን በማገናዘብ ቀጣይ በቀይ ባህር ዳርቻዎች ላይ በመሳየም ልታገኛቸው የምትችላቸውን በረከቶች በማስላት ቀይ ባህርን ወደ ታሪካዊና ተፈጥሯዊ ባለቤቱ መደመር ከምንም በላይ የዚህ ትውልድ ኃላፊነት የሚያደርገውም እውነታ ሆኖ ተገኝቷል። የፑንት ስልጣኔ ግማሽ የሚያህል ኢትዮጵያን ይዞ ዋና ፎከሱ ቀይ ባህርን የሚቆጣጠር ፑንት ወጥቶ ወጥቶ ሲወርድ የኩሽ ስልጣኔ መጣ። የኩሽ ስልጣኔ እንደገና ቀይ ባህርን በስፋት ይዞ እዚህ ጋ እንደምታዩት ወደ ኋላ እስከ ሱዳን ድረስ ይሰፋል። የኩሽ ስልጣኔ ወድቆ የዳማት ስልጣኔ ደግሞ ሲመጣ የተወሰነ የሚከፋፈሉ አሉ፣ ግን አሁንም ቀይ ባህርን አባይን መቆጣጠር ኢትዮጵያ ውስጥ የነበሩ ስልጣኔዎች ሁሉ ፋውንዴሽን ነበር። በኋላ የአክሱም አክሱም ሲመጣ አክሱም ወደ ኋላ ያለውን ቀንሶ ወደ የመን በተወሰነ ደረጃ ወደ ደቡባዊ ሳዑዲ ህንድ ድረስ የሚዘረጋ ሰፋ ያለ ኢንፍሉዌንስ ያለው በወቅቱ ከነበሩ አራት ኃያላን መንግስታት እንደ አንድ ሚወሰድ መንግስት ነበር። ሀገር ወዳድ ኢትዮጵያውያን ሁሉ እኛ ከስልጣኔ ማማ እንዴት ወረድን? ነገሥት ከሀብትና ከብልጽግና ማማ እንዴት እንሰቀል? የሚል መቃተታቸው በልባቸው ሲንቀለቀል የኖረ ቁጭት ነው። ታዋቂው ደራሲ ከበደ ሚካኤል የኢትዮጵያን ኋላ መቅረት፣ የጃፓንን ከውድቀት ተነስቶ የፕላኔታችን ሀያል መሆን ቢያስቀናቸው ጃፓን እንደምን ሰለጠነች በማለት ለሀገሬው ህዝብ የስልጣኔ መንገዱን ለማስረዳት ባሽቷል። ነጋድራስ ገብረ ሕይወት ባይከዳኝ መንግስትና የህዝብ አስተዳደር መጽሐፋቸው ስልትችት የመፍትሄ ሐሳቦችና ሀቲት ኢትዮጵያ እንደምን ትሰልጥን የሚል አጠቃላይ መልእክትን የያዘ ነው። ጠቅላይ ሚኒስትር አብይ የሁለቱ ደራሲዎችን ቁጭት በመጽሐፍቶቻቸው ውስጥ ተጋርተው ይታያሉ። ጠቅላይ ሚኒስትሩ የነገ መንገዳቸውን ለማረምና ትናንትን በተገቢ ሁኔታ ልመረምር ይገባል በማለት ያስረዳሉ። ስልጡንነት፣ ዘመናዊነትና ኋላ ቀርነት እንዴት እንደተፈጠሩ ታሪካዊ ዳራቸውን መዳሰስና ከዚህ ውስጥ የ የምንማራቸውን ትምህርቶች ነቅሎ ማውጣትን ተገቢነት ያነሳሉ። ስልጣኔ ከዘመን መነጠል ዘመናዊነትን ከዘመን ማቀላቀል በኢትዮጵያ ጉዳትም ጣጣንም አምጥቷል። ስልጣኔን፣ ዘመናዊነትንና ታሪክን በትክክል አለመገንዘብ ነገን ለመስራት የሚደረገውን ጥረት ዳገት ያደርጓል። በኢትዮጵያ የሆነውም ይሄ ነው። እርግጥ በኢትዮጵያ የፖለቲካ ስነ ምህዳር ውስጥ ታሪክ የትናንት ክፉን አርቆ በጎውን ለነገ አዳብሮና መክሊት አድርጎ ወደፊት ለመንደርደር አሏለም። ከዚያ ይልቅ የግጭት ምንጭ ነው። እናም ይላሉ ጠቅላይ ሚኒስትር አብይ ወደኋላ የምናየው በትናንት ዘመን ጥፋቶችና ድሎች ተቆጭተንም ይሆን ተደመን ትናንትን ዛሬ ላይ ለመኖር ሳይሆን ከትናንት ተምረን ነገን ልንቃኝ ነው ሲሉ ይናገራሉ። ነገን ስለ መዋጀትም ያነሳሉ እንደ ጠቅላይ ሚኒስትሩ ገለጻ አንድ የመለወጥ የማደግና የመሻሻል ትልም ያለው ሀገር የስልጣኔ ጉዞውን ወደ ኋላ መለስ ብሎ ማየት የሚያስፈልገው የሰው ልጅ ታሪክ የስልጣኔ ታሪክ በመሆኑ ነው። ታሪክ ራሱ የሱልጥኖችና ስልጣኔያቸውን በበላይነት መናገር ማስጨበጥ የቻሉ የግለሰቦች ስብስብ እውነት ነው እንጂ የብዙ ተሸናፊዎች፣ የብዙ አሸንፈው መናገር ያልቻሉ ኃይሎች የተረሱ በርከት ያሉ ጉዳዮችም ይኖራሉ ሲሉ ሐሳባቸውን ያስቀምጣሉ። የሰው ልጅ ታሪክ የስልጣኔ ታሪክ ከሆነ መፈተሽ የሚያስፈልገው ዋና ምክንያት ደግሞ ግለሰብ፣ ማህበረሰብ፣ ሀገር፣ አህጉር ማየት ያልቻሉትን ጉዳዮች መለስ ብለው ማየት መቻል ነው። ወደፊት መሸምጠጥ ለሚፈልግ ማናቸው ማይል በትልቅ መስታወት ወደፊት ማየት ብቻውን በቂ አይደለም፣ የኋላውን መመልከት መቻል አለበት ሲሉ ይናገራሉ። እርግጥ የዓለም ታሪክ ትናንትን ወረት ትናንትን በአግባብ ተረድተው ነገን ላሰሉ እንደሆነ የዓለም ታሪክ

የጃፓኖች የጀርመን ጣሊያንና ቻይና ገናና የመሆን እውነት ቁጭት የወለዳቸው ሕመሞች የመሆናቸው ጉዳይ ነው። ትናንትም በመመርመር ዛሬም በመረዳት ነገም በማስላት የተፈጠሩ የገናና ሀገራት ታሪክ ምሳሌ ናቸው። ጠቅላይ ሚኒስትር አብይ ወደፊት ለመሸምጠጥ ወደኋላ ማየት አስፈላጊ እንደሆነ ሁሉ ዛሬን በትክክል ለመረዳት አሁን ያለንበትን ሁኔታና የቆምንበትን ባህል፣ እምነት፣ እሴት፣ ተቋማት እንዴት ተፈጠሩ፣ በምንስ መንገድ አድገው ዛሬ ላይ ደረሱ፣ የሚለውን ጉዳይ በቅጡ መመርመርና ማወቅን ይጠይቃል ይላሉ። ነገን ለመተንበይ የዛሬ ውሳኔዎች፣ ድርጊቶች፣ ትልሞቻችን የሚፈቱበት መንገድ ምን አይነት ነገ ሊፈጠር እንደሚችል ሙሉ በሙሉ እንኳ ባይሆን ከሞላ ጎደል ግንዛቤ እንድንይዝ ያስችለናል የሚሉትም ከዓለምና ከኢትዮጵያ መሠረታዊ እውነታ በመነሳት ነው። ነገ ዛሬ ውስጥ ነው። ከዛሬ ነገ ይወለዳል። ስለ ነገ መናገር የሚቻለው ዛሬ በተሰራ ስራ ነው። መፍጠር ደግሞ ብቸኛው መንገድ ነው። ዛሬ ላይ ልማትን የሰራ ነገውን ያሳምራል። ዛሬን የገነባ ነገ ላይ የተሻለ ዘመንን ለራሱ ይኩላል። ነገር ግን ዛሬ ተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ አስረጃ አያስፈልገውም። በመሆኑም ይላሉ ጠቅላይ ሚኒስትር አብይ ዛሬም ማወቅ ነገን ለመስራት ብቸኛው ሳይሆን ነገን በቅጡ ለመተንበይም የሚያግዝ ነው ሲሉ እያስረዳሉ። ስለ ነገ የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው፣ ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። የበቃ ኢንፍራስትራክቸር ዛሬ የሰራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል። ዛሬ የተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል። ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው። የጠቅላይ ሚኒስትር አብይ ትናንትን የማየት ዛሬን የመመርመርና ነገን የማስላት እሳቤ በሀገሪቱ በሚሰሩ ሜጋ ፕሮጀክቶች ላይ ተገልጧል። ኢትዮጵያ ውሃን ጨምሮ ከታዳሽ ኃይል እና ከኒውክለር ኃይል ለማምረት የምታደርጋቸው እንቅስቃሴዎች በነገ የኃይል ፉክክር ዘመን ኃይል ላለማጣት ነው። ዛሬ የነዳጅ ፖለቲካ፣ የኒውክለር ኃይልን የማበልፀግ እሽቅድድም ነገ ላይ በቂ የኃይል መሠረትን ጥሎ ልማትንና ብልጽግናን የማረጋገጥ እሽቅድድም አካል ነው ባለፈው አርባና 50 ዓመታት ውስጥ የተደረጉ ግጭቶች ምንጫቸው ኢነርጂን የመቆጣጠር ግብ ግብ ሆኖ ታይቷል። ኢነርጂ የሀገራትን የኃይል አሰላለፍ ይወስናል። በዛሬው ዓለም የኃይል ሚዛን ደረጃ ሀገራት ባመረቱት የኢነርጂ መጠን ሲወሰን እያየን እንገኛለን። ታላላቆቹ ሀገራት ኢነርጂ ማምረትን የቅድሚያ ቅድሚያ የሰጡት የታላቅነታቸውን ዘመን ጠብቆ ለማቆየት ነው። እንደውም ኢነርጂ አልፈጠሩ ሀገራት ሰለጠንም ቢሉም የእነርሱ እድገት በስልጣኔ ደረጃ ሊወሰድ የሚችል አይደለም ሲሉ ጠቅላይ ሚኒስትሩ ይደመድማሉ። እርግጥ ኢነርጂን በብዛት መፍጠር ለኢንዱስትሪ፣ ለግብርና፣ ለከተሜነት፣ ለስልጣኔና ለቴክኖሎጂ ግብዓት እንደ መፍጠር ይቆጠራል። ሀገራት ኢነርጂን ተጠቅሞ ማደግ፣ ኢነርጂን በመሸጥ እድገታቸውን ማፋጠን ይችላሉ። በተፈጥሮ አንዳንድ አገራት የኢነርጂ የማምረት እምቅ አቅም አላቸው። ኢትዮጵያ በዚህ በረከት በተፈጥሮ ከታደሉት አገራት መካከል አንዷ ናት። ይሁንና ኢትዮጵያ ካላት እምቅ የኢነርጂ አቅም የተጠቀመችው ውሱኑን ብቻ ነው። እርግጥ ካላት እምቅ አቅም አንጻር በቂ ኢነርጂን አታምርት እንጂ በሀገሪቱ ከፍተኛ ኢነርጂ አምራች አገር ናት። ዛሬ አፍሪካ አፍሪካ ውስጥ ካሉ 15 ትላልቅ ግድቦች አራቱ ኢትዮጵያ ውስጥ ይገኛሉ። በደረጃም ቢሆን ተከዚ 11ኛ፣ ጊቤ ሰባተኛ ኮይሻ ሁለተኛና ታላቁ የኢትዮጵያ ሕዳሴ ግድብ ደግሞ አንደኛ ደረጃ ላይ ይገኛሉ። ይሁንና ኢትዮጵያ አሁን ከውሃ ከሃይድሮ ከምታመርተው ኢነርጂ አገሪቱ ካላት የማምረት አቅም ጋር ሲነጻጸር ገና ብዙ መስራት ይጠበቅባታል የሚሉት ጠቅላይ ሚኒስትሩ፣ የኢትዮጵያ ወቅታዊ የማምረት አቅም ከአፍሪካ አንጻር ከፍተኛ ቢሆንም ካለን አጠቃላይ አቅም አንጻር ሲታይ ግን ገና ብዙ ይቀራናል ሲሉ ያስረዳሉ። ኢትዮጵያ ዛሬ ላይ ያላትን ኢነርጂ የማምረት አቅም በሙሉ ለመጠቀም እየተንቀሳቀሰች ነው። ከታዳሽ ኃይል ከውሃ፣ ከንፋስ እና ከጂኦተርማል የተሰሩ ስራዎች በቀጣይ ዓመታት በብዙ ቁጥር ተባስተው የሚቀጥሉ ናቸው። ከዚህ ባለፈ የኢነርጂ ብዝሃነት ኢነርጂ ዳይቨርሲፊኬሽን የመንግስት ትልቅ ውጥን ነው። በቅርቡ የኒውክሊር ኃይል ግንባታው የኢነርጂ አማራጮችን ለማስፋት ከሰፋ አማራጭ በቀ ለማግኘትና አልፎም በኃይል እጥረቱ ስላሉ ሀገራት ለመሸጥ ጭምር ነው። እናም ኢትዮጵያ ትናንትን አይታ ዛሬም መርምራ ነገን የምታሰላው ዘመኑን የዋጁ የልማት ፕሮጀክቶችን በመንደፍና በመተግበር ጭምር ነው። መፍጠር ኢንዱስትሪ፣ አርባናይዜሽን፣ አግሪካልቸር፣ ቴክኖሎጂ ላለው ጉዳይ እንደ ግብአት ያገለግላል። ኢነርጂ መፍጠር ያልቻሉ ሀገራት ሰለጠን ቢሉም በስልጣኔ ደረጃ መወሰድ የለበትም ይላል። ሰዎች እንዲፈጥሩ የሚያግዝ ነው። አሁን በሃይድሮ ብቻ ተወስዶ ሲታይ አፍሪካ ውስጥ በሰብሳር አፍሪካ፣ አክቹዋሊ በጠቅላላ አፍሪካ 15 ትላልቅ ግድቦች ስማቸው ይጠራል። አስራ አንደኛው ተከዜ ነው። ሰባተኛው ግቤ ነው። ሁለተኛው ኮይሻ ነው። አንደኛው ገርድ ነው። ከአስራ አምስቱ አራቱ በአፍሪካ ያሉ ግድቦች ኢትዮጵያ ውስጥ ይገኛሉ። አንደኛ፣ ሁለተኛ፣ ሰባተኛ እና አስራ አንደኛ ነገር ግን በሃይድሮ ኢትዮጵያ ማምረት የሚገባት የኢነርጂ አቅምና ዛሬ ያመረተች ያለችው ደግሞ ገና ብዙ ይቀርናል። አሁን ኮምፓሪዝኑ ከአፍሪካ ሲሆን በርከት ያለ ቁጥር አለ። በሀገር ካለ ፖቴንሻል አንጻር ደግሞ ሲሆን ገና ብዙ ይቀራል። ጠቅላይ ሚኒስትር አብይ ለመንግስት አመራሮች በሰጡ ስልጠና እንደ ሀገር የታሪክ ብያኔያችን ሊለወጥ ይገባል ብሏል። ወደኋላ የምናየው ትናንትን ለመኖር ሳይሆን ከትናንት ተምረን ወደ ነገ ለመንደርደር ነው ይላሉ። ወደ ቀይ ባህር ለመመለስ የሚደረገው ትግል ኢትዮጵያ ቀይ ባህር ላይ ሳለች የነበራትን ገናናነት ወደ ኋላ ተመልክቶ በግፍ ያጣችውን ባህር ላይ ዳግም ብትሰየም የሚኖራትን ገናናነት በማስላት ጭምር ነው። የኢነርጂ ማምረትም ሆነ የኢነርጂ ብዝሃነት ዳይቨርሲፊኬሽን ላይ የሚሰራው ስራ ስልጡን አገር እንዴት ይፈጠራል የሚለውን በማስላት ነው። ከዚህ ባሻገር ጠቅላይ ሚኒስትሩ ትናንት በነበረው ዛሬ ባለውና ነገም በሚኖረው የስልጣኔ ሂደት ውስጥ ወጣ ያለ ሐሳብ ጅማሮን በፍጥነት ይዘው የሚጓዙ ሰዎች ውስም መሆናቸውን ጠቁመው እኛ ጨከነን የያዝነውን መልካም ሐሳብና ሥራ ስንቀጥል የማናውቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ ሲሉ ሐሳባቸውን አስረድተዋል። የተወደዳችሁ የኢትዮ መልሕቅ ቤተሰቦቻችን የዛሬውን ዝግጅታችንን በዚህ አበቃን። ጠቅላይ ሚኒስትሩ ለመንግሥት ከፍተኛ መራሮች የሰጡትን ሥልጠና ላይ በተከታታይ ክፍል ዳሰሳ እናደርጋለን። በያላችሁበት ሰናይ ጊዜ ሆንላቸው